እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። እንግዲህ ባለፉት ጊዜያት በተከታታይ ስንሰጥ እንደነበረው ውይይታችንን በመታዘዝ ውስጥ ያሉ በረከቶችን ደግሞም ወደዛ መታዘዝ የሚያመጡትን ግብአቶችን ጭምር ወደ መዳሰሱ ጠለቅ ወዳለው ነገር ዛሬም ደግሞ አብረን እናያለን። በመካከላችን እንግዲህ በዚህ ውይይት ውስጥ የቤተ ክርስቲያናችን ዋና ፓስተር ፓስተር መኮንን ድሪባ የቤተ ክርስቲያኑ ዋና ፓስተር አሉ፣ ፓስተር ሄኖክ ፈቃድ አለ ደግሞ፣ እኔም ፓስተር በፍቃዱ ታደሰ ከናንተ ጋር በዚህ ውይይት ቆይታ እናደርጋለን። እግዚአብሔር በዚህ ውስጥ የሚያስተብረን አብረን እንካፈላለን። በመጀመሪያ እንግዲህ የምንመለከተው ከእግዚአብሔር ቃል በፊልጵስዩስ ምዕራፍ ሁለት አንድን እውነት እናያለን። ፊልጵስዩስ ምዕራፍ ሁለት ቁጥር አምስት ላይ አንድን እውነት ሐዋርያ ጳውሎስ ለፊልጵስዩስ አማኞች ዛሬም ደግሞ ላለነው ጭምር የሚሆንን እውነት የያዘ የእግዚአብሔርን ቃል እናያለን። እንዲህ ይላል ቁጥር አምስት ላይ በክርስቶስ ኢየሱስ የነበር የሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በክርስቶስ ኢየሱስ የነበር የሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ውስጥ ያለ ሐሳብ በእኛ ዘንድ ሊገኝ እንደሚገባ እኛ ልንከተለውን ሚገባ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 በክርስቶስ የነበረ ሀሳብ በእናንተ ዘንድ ደግሞ ይሁን ይላል። ና እስቲ ፓስተር መኮንን፣ በዚህ አቅጣጫ ላይ በክርስቶስ ያለ ሀሳብ በአማኞች ዘንድ ይሁን የሚያስፈልገው ምን እንደሆነ በዚህ ውስጥ ያለን ምልከታና እይታ ብትነግረን። እንግዲህ ይሄ መጽሐፍ፣ የፊልጵስዩስ መጽሐፍ እጅግ ድንቅ የሆነ መልእክት ነው በሐዋርያ ጳውሎስ የተጻፈ ነው እና አሁን እግዚአብሔር ሰው እንዳለ ያው ስለ መታዘዝ ነው። ጌታችን ኢየሱስ ክርስቶስ ያው ምሳሌያችን፣ ሞዴላችን የምንከተለው ፍጹም የሆነ መከተል የተፈቀደልን ነው እና ከእኔ ተማሩም ስላለ የምንማረው የነበረውን ክብር ራሱን አዋርዶ ነው የሚለው። በእርግጥ ብዙዎቻችሁ እንደምታውቁት በመስቀል ላይ መሰቀል ማለት እርግማን ነው። በመስቀል የብዙዎቹን ኃጢአት የብዙዎቹን በደል እሱ ሳያጠፋ እሱ ምንም ሳያደርግ ያንን የዓለምን ሁሉ ታዝዞ፣ ማለት ለአንድ ሰው አይደለም የታዘዘው ጌታ ኢየሱስ ለሁለት ሰው አይደለም በዓለም ላይ ያሉ የሰው የፍጥረትን ሁሉ መፍትሄ እንዲሆን እግዚአብሔር በሱ ላይ ይህንን ሲያደርግ ታዘዘ ይላል። ያውም ለመስቀል ሞት ይላል እና ከላይ የእግዚአብሔር ሰው ከአንድ ጀምሮ ምን ይላል? በክርስቶስ አንዳች ምክር ቢሆን የፍቅር መጽናት ቢሆን የመንፈስ ሕብረት ምሕረት ርኅራኄ ቢሆን ደስታም ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር አንድ ልብ አንድ ሀሳብ ይሁንላችሁ። ለወገኔ ይጠቅማል በሚሉት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር፣ በትህትና ይቁጠር። እያንዳንዱ ራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። ይሄ ማለት ምን ያህል ዝቅ ብሎ በትህትና ነው። ትህትናን ያሳየበት ቦታ ነው። እዚህ ላይ ዝቅ ብሎ መታዘዝ ከነበረው ክብር ክብሩን አለኝ የሚለውን ነገር ዝቅ ራሱን አዋርዶ በትህትና ለእኛ ምሳሌ ሆኖ እየመከረን ያለው ይህ መጽሐፍ ስለፍቅር፣ ስለ ፍቅር ስለ ረራይ ስለ መጽናት፣ መስማማት ከኔ ይልቅ ለባልንጀራ መሆን ማሰብ እኔነትን ሁሉ የሚያጠፋ ነው እዚህ ቦታ ላይ የምናየውና ትህትና ነው ያመቃ ጌታ ኢየሱስ ክርስቶስ ያሳየን። በዚህ በመጽሐፍ ላይ ጳውሎስ የሚገልጣቸው የተለያዩ መልእክቶች አሉ። በተለያዩ መልእክቶቹ ላይ ማለት ነው የሚያስቀምጠው የሚገርም ነው። ለውዳሴ አታድጉ ነው የሚለው። ለማስመሰል አይደለም ማለት በትክክል እውነተኛን ፍቅር እውነተኛን ርኅራዬ በከንቱ ውዳሴ ምክንያት አንድ እንኳን አታድጉ ነገር ግን እያንዳንዱ እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። ይህ በቃ በምድር ላይ ስንኖር ከሚያስፈልጉን ነገሮች አንዱ እንደ ክርስቲያን እንደ አማኝ ማስመሰል ሳይሆን እውነተኛ ለአንዱ ለሌላው መኖር እንዳለብን ጳውሎስ እንዳሉ በእኛ ሞት እናንተ ህይወት ይኖራቸዋል እንዳለው ልክ እንደ ሻማ ማለት ነው። የክርስትና ህይወት ማለት ሻማ ነው። ሻማ እየቀለጠ ኢየሱስ ሞት እየሞተ ለእኛ ህይወት ሰጠ። ትሁት ሆኖ ለዚውም ታዞ ነው። ማንም የመስቀል ሞት መታዘዝ የለም። ብዙ ሰው አይታጭ ሆነ ያለቅሳሉ። ሰው ሲሞት በጣም ያዝናሉ። አብረው ግን አይቀበሩም። ከተወሰነ በኋላ ይተዋል። ይሄ ግን የኢየሱስ ክርስቶስ ትህትና እጅግ የመስቀል ነውና በማስመሰል ሳይሆን በእውነተኛ መለወጥ በትህትና መጽሐፍ እንደሚለው ትህትና ለክርስቲያን፣ ለአማኝ፣ ለአገልጋይ፣ ለቤተሰብ በጣም አስፈላጊ ነው። አብረን ሶሻል እንድንኖር የሚያደርገን ነገር ልክ ይህን ነው ያስቀመጠልን እዚህ እንዴት እንደምንኖር በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ምሳሌና ሞዴል ሆኖ ይህንን በእነ ጳውሎስ እንዲጻፍ አድርጎልና ትህትና የሚያሳይ ነው። ዝም ብሎ ዳሴ አይደለም። ማስመሰል ሳይሆን ትክክለኛ ላይፍ፣ ትክክለኛ ማንነታችንን በክርስቶስ የምናሳይበት መንገድ ነው። ኢየሱስ ክርስቶስ የከፈለልና በአንድ ሀሳብ ተስማሙ፣ አንድ ፍቅር ይኑራችሁ። ለወገኔ ይጠቅማል ብላችሁ ሳይሆን ከእናንተ ይልቅ ለባልንጀሮቻችሁ የሚለው ምን ያህል መለወጣችንን ቼክ የምናደርግበት ትምህርት ነው። መለወጤን እኔ ከኔ ይልቅ ለባልንጀሪያ ምን ያህል ለእኔ የሚሆነውን ነገር ጥሩ ነገር ለወንድም ያስባለሁ ወይ? ይሄ ባላንስ አድርገን የምንሄድበት ትምህርት ነው እና ድንቅ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር መኮን እንግዲህ በዚህ ሀሳብ ውስጥ ያለውን ነገር ሲያሳየን ነበረ። እንግዲህ የተነሳንበት ነጥብ ያው በክርስቶስ የነበረ ሀሳብ በእናንተ ዘንድ ይሁን የሚል ነው እና ከላይ ቅድም ፓስተር መኮንን ሲያነበው የነበረው ሀሳቦች ውስጥ ስንመለከት ሀሳብ አንድ ሀሳብ አንድ ሀሳብ እያለ የሚናገረው ነገር አለ። ይሄ ክርስቲያናዊ ተግባርን ክርስቲያኖች ሊተገብሩት የሚገባውን ነገር አመልካች እውነቶችን ነው። በዚህ ውስጥ የምናየው በክርስቶስ የነበረው ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። በጣም የሚገርመው ነገር ይሄ ፐርሰናሊ በግል ብቻ ሳይሆን በጋራ ባለው ሂደት ውስጥ ልናረጋቸው የሚገቡ ነገሮችን ነው። ክርስቶስ በክርስቶስ የነበረ ያ ሜንታሊቲ ያ አስተሳሰብ በእናንተ ዘንድ ይሁን እያለ እዚህ ቦታ ላይ በጣም የገረመኝ ነገር ቁጥር ሁለት ላይ ስንመለከት በአንድ ሀሳብ ተስማሙ ይላል። እዛው እንደገና ደግሞ ዝቅ ብሎ አንድ ልብ አንድ ሀሳብ ይሁንላችሁ ይላል። ሀሳብ በጣም ወሳኝ ነገር ነው ይሄ ሀሳብ ነው እንግዲህ ምን የሚያደርግ በክርስቶስ የነበር የሀሳብ ነው እናንተ ሊገዛ የሚገባው ሌሎች ብዙ አይነት አስተሳሰቦች አሉ። ወደ ዩኒቲ የማያመጣ ወደ አንድነት የማያመጣ ወደ ፍቅር የማያመጣ ወደ ትህትና እንዳያመጣ ወደ መሰካካት የማያመጣ ሀሳቦች አሉ። ግን በክርስቶስ ያለው ሀሳብ ወደ አንድነት ነው የሚያመጣው፣ ወደ ፍቅር ነው የሚያመጣው፣ ወደ መያያዝ ነው የሚያመጣው። ስለዚህ እግዚአብሔርም ጭምር የሚከብርበት እንደሆነ ጭምር አመልካች ነው። ና በከንቱ ዳሴ እያለ ቅድም ፓስተር መኮን ይናገር ነበር። ለወገኔ ይጠቅማል በማለት በኮንቱ ዳሴ አንድ እንኳ አታርጉ እያለ ሊኖረን የሚገባውን ነገር ያሳያል። እና እስቲ በዚህ ውስጥ ፓስተር ነው ከዚህ ከሀሳብ ጋር አያይዞ ዩኒቲ በአንድ ሀሳብ አንድ ልብ እያለ የሚናገራቸው እውነቶች አሉ፣ በዩኒቲ መካከል በህብረት መካከል። እስቲ በዚህ ላይ ያለውን ነገር በዚህ ስፍራ ላይ የምናየው በክርስቶስ የነበረው ሀሳብ ብለ ያስቀመጠው ማንኛ የክርስትና መሰረት ነው የክርስትና መርህ ራሱ እዚህ ጋር ተቀምጧል። እቺን እውነት ብንረዳ ወይ ደግሞ በዚህ እውነት ላይ ራሳችንን ብንተክል ና ብናሳድግ ሪል የሆነውን የክርስቶስን ላይፍ ለመኖር የሚያስችል እንቁ የሆነ የታመቀ የእግዚአብሔር እውነት ያዘለ ክፍል እንደሆነ እናስተውላለን። አሁን እናንተም እንዳነሳችሁት የአንድነት መሰረት እንደሆነ፣ አንድ ሀሳብ፣ አንድ ልብ፣ አንድ ፍቅር ብሎታል። እዚህ ስፍራ ላይ የአንድነት መሰረት እንደሆነ አብሮ የመኖር መሰረት እንደሆነ አማኞች እርስ በርሳቸው ተያይዘው ተቀባብለው ተከባብረው የሚኖሩበት ዋነኛው ነዳጅ፣ ዋነኛው መርህ፣ ዋነኛው ሀብት ይሄ እንደሆነ እናስተውላለን። ጌታችን ኢየሱስ ክርስቶስም የመጣበት ትልቁ የህይወቱን ክህሎትና የህይወቱን አቅምና ጉልበት ስንመለከት በትህትና መሄድ መቻሉን ነው የሚያሳየን። እዚህ ስፍራ ላይም የገለጠው ይህንን ነው ትህትናውን ምን ያህል ራሱን አዋርዶ አምላክነትን እንደ መቀማት ሳይቆጥር ዝቅ ብሎ የባሪያን መልክ ይዞ መገኘቱን ነው የሚያሳየን። እና ትህትና የክርስትና ዋነኛው ኢሴንስ እንደሆነ ዋነኛው ነዳጁ፣ ዋነኛው አቅሙ፣ ጉልበቱ፣ ፖቴንሻሉ እንደሆነ እናስተውላለን። እና በዚህ ስፍራ ላይ እንደምናስተውለውም ትህትናን ኢየሱስ ክርስቶስ ለብሶት እንደመጣ እኛም ትህትናን ለብሰን እንድንመላለስ፣ ግን ትህትናን እዚሁ ደግሞ ዲፋይን አድርጎታል። ትህትናን እዚሁ ዲፋይን ሲያደርገው ምንድን ነው አለ? ሰውን ደስ ለማሰኘት ለወገኔ ይጠቅማል ወይ ምናም በማለት አይደለም የምታደርጉት አለ። የማስመሰል ህይወት አይደለም ማለት ነው። ትህትናው ትህትናው እውነተኛ የሆነ ትህትና ነው። ምንድን ነው የሚለው ያ ትህትና? የዛ ትህትና ቋንቋው ከእኔ ይልቅ ባልንጀራ ይሻላል። እኔ ነኝ የበላይ፣ እኔ ጋ ያለው እውቀት ነው የሚበልጠው፣ እኔ ጋ ያለው ሀብት ነው የሚበልጠው፣ እኔ ጋ ያለው ችሎታና ስልጣን ነው የሚበልጠው ምናምን ብለን አይደለም። ኢንስቴድ የሁሉ ባሪያ ሊሆን እንደመጣው እንደ ኢየሱስ ያንን የባርነትን ህይወት ስለ ወንድሞች፣ ስለ ክርስቶስ ቤተ ክርስቲያን የምንሰጠው ህይወት ነው ብሎ ነው የሚያስቀምጥልናል። በአጭሩ ዲፋይን እናድርገው ብንል ይሄ የክርስቶስ ህይወት መግለጫ ትህትና ነው ብለን ማለት እንችላለን። እግዚአብሔር እናመሰግናለን። ፓስተር ሄኖክ፣ ጥሩ የበለጠ ጠለቅ ብለን እንድናየው የሚያደርግን ብርሃን ነው የሰጠን እግዚአብሔር፣ እጅግ አድርገን እናመሰግናለን። ወደ የክርስቶስን የነበረውን ሀሳብና የትህትናውን ጎዳና እስከ ምን ድረስ እንደሄደ እዚሁ ቦታ ላይ የሚጠቁመን እውነት አለ። ይኸውም ምንድን ነው? ከታች ስንመለከተ፣ ቁጥር ስድስት ጀምሮ በእግዚአብሔር መልክ ሲኖር ሳለ፣ ፖዚሽኑን ያሳያል፣ የነበረበትን በእግዚአብሔር መልክ ራሱ እግዚአብሔር እንደሆነ እንደገናም ያለውን ስፍራ በስላሴ ቦታ ውስጥ ያለውን ስፍራ ያስቀምጥና ከዛ ሲያነጻጽረው ምን አለ? ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠሩ። ከዛስ ነገር ግን የባሪያ መልክ ይዞ፣ ይህ ትህትናውን ነው በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ ይለናል። ምን ያክል እንደ የሄደበትን ጎዳና የነበረው የእሱ ሀሳብ ወይም ደግሞ የትህትናውን አቅጣጫ እና እ ፓስተር መኮንን በዚህ አቅጣጫ ላይ ያለውን ነገር ብትነግረን የሚገርም ነው። ቅድም አሁን ፓስተር ፍቄም እንዳለው ፓስተር ይሄን ክርስትና ሞተር ነው ይሄ። ምክንያቱም አንድ ሀሳብ፣ አንድ ልብ፣ አንድ ፍቅር ነው የሚለው። በከንቱ ውዳሴ አታርጉ ይልና ከባልንጀራ ጋር ያገናኘዋል። እንድንኖር ማለት ነው። በዚህ ምድር ስንኖር ክርስቶስን መስለን እንድንኖር ከሚጠቅሙን ቁልፍ ትምህርቶች እነዚህ ናቸው። ጳውሎስ በተለያየ ቦታ ጽፏቸዋል፣ በኤፌሶን ላይም ጽፏቸዋል፣ ቆላሲያስ ላይ ጽፏዋል ተሰሎንቄ ላይ ጽፏል። እንዶ እያንዳንዱ ብንመለከት መለከት የሚገርም ትልቁ በዚህ መብሰል አለብን። በዚህ በእግዚአብሔር ቃል ውስጥ ቃሉ ነክቶን ልክ ዝናብ ዘንቦ እንደሚያረሰርስ በከንቱ እንዳልሆነ ከነካን ልክ መዝሙር አንድ ላይ እንዳለው በወንዝ ዳር እንደተተከለች ፍሬዋም እንደማይደርቅ ነው የሚለው ዛፍ የሚሰራው ሁሉ እንደሚከናወንል እንደሚል ይህን ነዋርያ ጳውሎስ የኢየሱስ ክርስቶስን ነገር ሲናገር ምን አይነት አንድ ፍቅር፣ አንድ ሀሳብ። ትልቁ ሰይጣን የሚጠቀምበት ሀሳብ መከፋፈል። ትልቁ ቅድም አሁን እንደተነጠንከው ፓስተር ፍኬ አቃለው እኔ ከዚህ በቤተ ክርስቲያን የሚረብሸው በትዳር መካከል በጓደኞች መካከል ረዥም ተጉዞ እስከ መጨረሻ በክብር እንዳይቀጥሉ በትዳራቸው በመስሪያ ቤታቸው፣ በቃ እኔ ሰይጣን አውቃለሁ አውቃለሁ ነው የመጀመሪያ የሚወደቀው፣ ከዛ ነው ከእግዚአብሔር በላይ እሆናለሁ ሲል ነው ወደ ታች የጣለው። ትልቅ በሽታ መድኃኒት ይሄ ነው። ረዥም ጓደኝነት እንዲኖር፣ አሁን አይታቸኋ ብዙ ሰዎች ብዙ ዘመን ጓደኛ የማይሆኑት ተከባብረው የማይጨርሱበት ፋይናል መጀመር መቀጠል አይደለም። መቀጠል መጨረስ አይደለም። መጀመር መጀመር ነው፣ መቀጠል መቀጠል ነው፣ መጨረስ መጨረስ። ለዚህ ነው ጌታችን ኢየሱስ በማቴዎስ ሰባት ሲያስተምር ማንም የተመሰረተው በአለት ላይ በእግዚአብሔር ቃል ላይ ሲሆን ጎርፍ ይመጣል ለሁለቱም፣ በአሸዋም ላይ ለተመሰረተው፣ ለተመሰረተው በአለት ላይ ለተመሰረተው ችግር መምጣቱ አይቀርም። ግን ያ ጸንቶ የሚቆየው ላይፍ የተገነባው ሪል በእውነተኛ ለውጥ ላይ የተገነባ ህይወት፣ አንድ ፍቅር፣ ምንም ያልተደበላለቀ እንትን እርሾ የሌለበት ንጹሕ ፍቅር። ምክንያቱም ንጹሕ ፍቅር ብዙ ውሃ ሊያጠፋው አይችልም ስለሚል ፓወርፉል ነው። በቃ ማለት ምንም አይነት ለዚህ ነው ጳውሎስ ሲጠቅሰው ደግሞ ይ ይህንን ሰለሞን ያስቀመጠው ነው አሁን ያልኩት መሃሌ ላይ ብዙ ውሃዎች ፍቅርን ሊያጠፉ አይችሉም ይላል። ጳውሎስ መጣና ከክርስቶስ ፍቅር ማን ይለየኛል? ሰይፍ ነው አለ። ያለ ነው የሚመጣው። ማን ነው? መራብ ነው አይደለም አለ። አየ በክርስቶስ የነበረው ካለ ሐዋርያቱ እኮ ስትሮንግ ያደረጋቸው ያንን ምግብ ስለበሉ። በሐዋርያት ትምህርት ይላል ደቀ መዛሙርቱ በሐዋርያት ትምህርት ህይወት ያለው ትምህርት ስለተገነቡ ጠንካራ ነበሩ፣ ስደትን ለመቋቋም በዚህ ዓለም ላይ አሸንፈው እንዲሄዱ የሚያረግ ትምህርት ነው። አሁን የፊልጵሶስ ትምህርት እጅግ ድንቅ እኮ ትምህርት ነው እና አሁን እንዳለው ሄኖክ በእርግጠኝነት ለባልንጀራ አታስመስልም። ማስመሰል እኮ የዲያብሎስ ነው። እኛ እውነትን ነው የምንናገረው፣ እውነትን እንገልጣለን። ስለዚህ አሁን ለክርስቲያን ለኛ፣ ለአማኞች፣ ለአገልጋዮች ስፔሻሊ ወንጌልን እንድንሰራ በትዳራችን ተረዳድተን ከፋሚሊዎቻችን ካሉን ጎረቤቶች ከየትኛውም ጋር ይሄ አሁን ይሄ ትህትና በእውነት እላችኋለሁ ማኖር ይችላል። ምግብና መጠጥ አደለም፣ ሀብት አደለም፣ ያኖረን ትህትና ነው። ትህትናን እንደ ልብስ ለብሰን ስናገለግል ስፒሪቱዋል ክብደታችን ይጨምራል። የመሸከም ማንኛውም ሎዱን የመሸከም አቅም ይኖራል። ጌታ ኢየሱስ ክርስቶስ የመስቀልን ሞት የሞተበት ትልቁ ይህንን ማንም ሊሸከመው የማይችለውን የተሸከመበት ምክንያት እንደዚህ አይነት ሆኖ ነው። ከእሱ ነው ምሳሌ መውሰድ ያለ መቅዳት ያለብን ከጌታ ነው። አንድ ልብ ስራን ያሰራናል። አሁን ሄኖክ እንዳለው ልንሰራ እንችላለን። ተአምር መፍጠር እንችላለን። በጣም ወደ እያብራራ ነው ስንሄድ የበለጠ ለክርስቲያን ለኛ ለአማኞች በተለይ ደግሞ ብዙ አመት በእግዚአብሔር ቤት የቆየ ነው፣ ቼክ የምንደረገው ይሄ ነው። ምን ያህል የትህትናችን ክፍታ ውስጥ ገብተናል? ምን ያህል በትህትና በስለናል? አንድ ነገር ይበስላል ይተከልና እያለ ነው የምናድገው። መቼም እግዚአብሔር ነው የሚያሳድገው እኛ ፈቃደኛ ከሆነ በጣም ብዙ የእግዚአብሔር ሰዎች በትህትናቸው በጣም ብዙ ሰዎችን አድነዋል። ብዙ ሰዎችን አስተምረዋል እንደሚያስተምሩት እንደዛ ሆነዋል። ጌታችን ኢየሱስ እኔ በልቤ ትሁት ነኝ ነው ያሉ አይደል? ከእኔ ተማሩ ነው ያሉ። በትምህርት ብቻ አይደለም፣ ፕራክቲካሊ ኢየሱስ መሬት ላይ ነው ያሳየን። ልክ ይህን የተማርን በእውነት ወደ ተግባር ስንገባ ብለሽንግ በረከቶች፣ ፋሚሊያችን ጸጥ ይላል። በምድር ስንኖር የተለያዩ ችግሮች ቻሌንጆች ስለሚገጥሙ የምንፈታበት ቁልፍ የእግዚአብሔር ቃል ይሄ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ፓስተር ሙኬ ብዙ ነጥቦችን በዚህ ውስጥ በመዳሰስ በመንሸራሸር አንዳንድ አንኳሪውን ነገሮችን ሁሉ እያየን ነው። እንግዲህ ለክርስትና በጣም ቁልፍ የሆነ ነገር ነው። ሞዴላችን ማን ነው? ኢየሱስ ነው። ኢየሱስን ተመልክተን ከፊታችን ያለው ሩጫ እንድንሮጥ ተጠርተናል። እንደገናም ደግሞ እርሱን እንድንመስል ለዚህ ነገር የተወሰነን የተጠራን የታጨን ህዝቦች ነን። በመጨረሻ የምንሆነው እሱን እንደምንመስል የሱን መልክ እንደምንገልጥ መጽሐፍ ቅዱሳችን ለዛ እንደተወሰንን ሮሜ ላይ የሚናገር እውነት አለ። ታዲያ ኢየሱስ እኔ የዋህ በልቤ ትሑት ነው። ቅድም ፓሰር ሞኬንን ጠቅሶታል። እኔ ዋ በልቤም ትሁት ነኝ። ኢየሱስ የሄደበትን ጎዳና ስንመለከት የትህትና ጎዳና ነው። በዚህ በትህትና ጎዳና ደግሞ መገለጫ አለው። የመጀመሪያው ነገር እዚህ ውስጥ ስንመለከት ወደ መስቀል ሞት ሲሄድ በነበረ ጎዳና፣ እንደገናም ደግሞ በምድር ላይ ባለ እኔ ዋ በልቤም ትሁት ነኝ ከእኔ ተማሩ አለ። እሱን ነው የምንከተል። ታዲያ እሱ ስንከተል እዚህ ቦታ ላይ የሚያሳየን እውነት ምንድን ነው? ምን ያክል ዝቅ እንዳለ ክብሩን እንደተወ ብዙን ነገሩን ትቶ እንደ ተመላለሰ ጭምር ታዛዥነትንም ጭምር የሚያሳይ ነው። ደስ የማያሰኝ የመስቀል ሞትን እንኳን ምን አድርጓል? ታዟል። እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ከዛ ሲኩዌንሱን ደሞ ውጤቱን የመጣውን ነገር ስንመለከት ምን ያክል ከፍታ፣ ምን ያክል ክብር፣ ምን ያክል ከስም ሁሉ በላይ የሆነ ስም እንደ ተቀበለ ጭምር የምንረዳበት ነው። ስለዚህ ይሄ ትህትና ጎዳና ትህትና ክብረትን ትቀድማለች አለ። ከክብረት በፊት የምትመጣ ትህትና ነች። ትዕቢት ደግሞ ውድቀትን ነው የምትቀድመው። ስለዚህ ሁለቱን እስቲ እያነጻጸርንና አማኞች ክርስቲያና ተግባራዊ ክርስቲያን ተግባራዊ ክርስትናን እውነት ነው እያየን ያለ ነው። ልንተገብረው ልንኖረው በክርስቶስ የሆነልን ነገር አለ። ግን ልንኖረው በዚህ ምድር ላይ ሳለን ልንገልጠው ልንታይበት ልንመላለስበት የሚገባው እውነት ነውና እ ፓስተር ኖክ በዚህ ሀሳብ ላይ አመሰግናለሁ ፓስተር ፍቄ። አሁን እንዳነሳው ይሄ መገለጫችን ነው የሚለው። በማቴዎስ ወንጌል ምዕራፍ አምስት ብርሃናችሁ በሰው ሁሉ ዘንድ ይብራ ነው የሚለው እና ክርስትና በእንቅብ ውስጥ የተደበቀ አይደለም ብሎ ጌታ ኢየሱስ አስተምሯል። ይልቁን በተራራ ላይ ያለ ከተማ ሆነን ለሌላው የምናበራነን። ስለዚህ ክርስትና ከሌላው ጋር የሚኖር እንጂ ተደብቀ ብቻህን የምትኖረው ለብቻ ያለ የሆነ ግዛት ፈጥረ የምትኖረው ህይወት አይደለም። ሌላው ጋር የሚታይ ለሌላው የሚንጸባረቅ፣ ለሌላው የሚሸት ህይወት ነው። የክርስቶስ መዓዛ የሚሸት ነው። የክርስቶስ ብርሃን የሚታይ ነው። ሶ ክርስቲያኖች በቅዱሳን መካከል፣ ክርስቲያኖች በአሕዛብ መካከል፣ ክርስቲያኖች በነገስታት ፊት፣ ክርስቲያኖች በታናናሾች ፊት የሚኖሩበት የህይወት ክህሎት ምንድን ነው ብለን ስንል ትህትና እንደሆነ እናስተውላለን። ሶ ይሄ ትህትና ደግሞ አንደኛው አንደኛው አሁን ፊልጵስዩስ ላይ እንደተተነተነልን በሀሳብ ነው። በሀሳብ ምክንያቱም አሁን መገለጡን ስታመጣው ፓስተር ፍቄ እንዳልከው የምንገልጠው ነገር ምንድን ነው ብለን ስንል ሰው የሚያየው ምንን ነው? አንድ የመጀመሪያ የሚያየው አስተሳሰቤን ነው። ገና መጥቼ የሆነች አንድ ሀሳብ ባቀርብ ያንን ሀሳቤን አይቶ ይሄ ሰው ትሁት ነው ወይ ደግሞ ይሄ ሰው ትቢተኛ ነው ብሎ ሊያስቀምጥ ይችላል። ይህን ተወባክ ብዬ ብል አውቶማቲካሊ የዚህ ሰው ሀሳብ ምንድን ነው ብሎ በደንብ ዲፋይን ማድረግ ይችላል። ወይ ደግሞ እሺ እሺ ጌታ ወይ ደግሞ እሺ ወንድሜ፣ እሺ ቴ ብሎ ደግሞ በሽታ መንፈስ የተደገፈውን ሰው ደግሞ ስትመለከቱ የትህትናን ሀሳብ ይዟል አዝሏል ብለን ማለት እንችላለን። ሶ መገለጫው በሀሳብ በቃል በድርጊት ነው ማለት ነው፣ ትህትና ነው ሶ ኢየሱስ ክርስቶስም ያሳየ የነበረው ይህንን ነው። በምድር ላይ መጥቶ ትህትና የመንፈስ ፍሬ የሆነውም ትህትና ግልጽ አድርጎ አሳየ። ትህትና ማለት ወርድ ዝም ብሎ ባዶ ነገር ይኸው ብሎ አሳየን። ቅድም እንዳነሳችሁት ባዶነትን የመጀመሪያ የመጀመሪያው ባዶነቱን አስቡ እስኪ። ምን ይላሉ የእግዚአብሔር ሰዎች? ዘ ብሌስድነስ ኦፍ ኤምቲነስ ይላሉ፣ የባዶነት በረከት ብለው ይላሉ መባረክ ወይ ደግሞ ክብሩና በረከቱ አንድ ሰው ይሄ አለኝ ይሄ ያለኝ ይሄ ያለኝ ይሄ ነኝ ይሄ ነኝ እንዲህ ነኝ ብሎ የሚለው ነገር የለውም። ለውም ኢየሱስ ያደረገኝን ነኝ። የእኔ መታወቂያ የኔ መለያ ኢየሱስ